እባካችሁ ጆሮአችን ልቦናችን በጠቅላላ ወደ ቅዱስ ሲኖዶስ ምልአተ ጉባኤ፣ ጠቅላይ ቤተ ክህነት አካባቢ የሚሰሙ ድምፆች እንዲሁም የሚደርሰን መረጃ እጅግ ከባድና አስቸጋሪም ደግሞም ለማመንም የሚከብድ ነው። አቡነ ሳዊሮስ የአቡነ አብርሃምን ቦታ ተኩ። በዝርዝር መረጃውን ይዘንበታል። ከሃይማኖቴ ጋር የኔ ነፍስ ትወጣለች፣ በሃይማኖት አንደራደርም። ስለዚህ ሁላችንም በያለንበት ልንሰራው የሚገባንን የተዋሂዶ ልጆች ቅድስት ቤተ ክርስቲያንን የምትወዱ ይህንን ቪዲዮ ለሚመለከቱ አካል እንድታደርሱልን፣ በሉ እግዚአብሔር ስም እንጠይቃለን። ጆሮ ሰጣችሁ በደንብ በማስተዋል እንድትሰሙ ከዛም ደግሞ ሼር እንድታደርጉ፣ ሪፖስት እና ዲዩት እንድታደርጉ፣ በሉ እግዚአብሔር ስም እንጠይቃለን። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች፣ እንደምናላችሁ፣ እንደምንስቆያችሁ፣ እኔ አለው እግዚአብሔር ይመስገን ባያላችሁ፣ በሰላም ክርስቶስ ይብዛላችሁ፣ ትውዳችሁ ወርድርክ እጅግ እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁኝ። እየተሰማ ነው ያለው ነገር እውነት ነው። ይህ መረጃ በስፋት እየተሰራጨ ነው ያለውና ምን ታስቦ ነው እየተወራ ያለው ነገር? ብፁዕ አቡነ ሳዊሮስ የአቡነ አብርሃምን ቦታ ተኩ። ትኩረት ወደ ቅዱስ ሲኖዶስ ውስጥ ጠቅላይ ቤተ ክህነት አካባቢ የሚሰማው መረጃ እጅግ አስፈሪና ከባድ ነው እያሉ ነው ያሉት። እና ወንድሞቻችን እነ ብሩክ እንደዚህ ያለ መረጃ ይዘው መጥቷል ያለው ነገር ምንድን ነው የሚለውን አብረን ዝርዝሩን የምናየው ይሆናል። እንዶም ሊቃና ጳጳሳቱ ጋር የቀረበ ጥያቄ አለ። ይመረጃ በደንብ ሼር አድርጉ፣ ኮፒ ሊንክ አድርጉት ለዚህ ቻናል ስኮናችሁ ሰብስክራይብ አድርጉ። ሁሉ ግዜ ምለቀው ቪዲዮ እንድደርሳችሁ ይደውን ምልክቱን መጫን እንዳደረሱ ከምን ጊዜም በሌጎል በሰጡት ላይክ አድርጉት። ቅድሚያ ወደ አደረኩት ቪዲዮ ስለታችኋለሁኝ፣ ተከታተሉኝ

ቤተክርስቲያኗን ለመረበሽ የሚያደርጉት ቤተክርስቲያኗ ናቸው። ምንድን ነው የሚሉት? በቃ እኛ ያጠቃላይ በየቤታችን እየመጡ ማድረግ ነው የፈለጉት። በቃ እዚሁ ካራ ቆሬ አዲስ አበባ ወረዳ ሦስት የቀራኒው

አቤቱታቸውን ለቅዱስ ሲኖዶስ እያቀረቡ ነው ያሉት። በስልክ መረጃ እያሳያቸው ነበረ፣ እያየን ያለ ነው። እጅግ በሚያሳዝን ሁኔታ እንግዲህ እቺ ሀገር እዚህ ጋር ደርሳለች ማለት ነው። ሕግ ባለበት ሀገር እንደዚህ አይነት ስቃይ እያዩ ምእመናን፣ እንግዲህ ጥያቄያቸውን እንዲመለስላቸው ወደ ቅዱስ ሲኖዶስ ሄደው ጥያቄውን አቅርበዋል። ሙሉ መረጃውን ኢትዮ ኢንፎርሜሽን ሚዲያ ላይ ያለ ገብታቸው ተከታተሉት። ወደ ቀጣይ ቪዲዮ ወስዳቸዋለ፣ ተከታተሉኝ። እጅግ ሰፋ ያሉ መረጃዎች አሉ። ወደ ቪዲዮ እኛ ልጆቿ እንወዳታለን ከፍ ከፍም እናደርጋታለን። ማርያም ወላዲት አምላክ እርሷ የሁላችን እናት ናት። እርሷ ከንጉሱ በስተቀኝ የቆመች ንግስት ናት። እርሷ ዘላለማዊ ድንግል ናት። እርሷ የእግዚአብሔር ጸጋ የሞላባት ንጽሕት ቅድስት ድንግል ናት። እርሷ የሰው ሁሉ ረዳትና ርኅሩ እናት ናት። እርሷ የብርሃን የምሕረት፣ የድኅነትና የአማናዊ ወይን እናት ናት። ስለዚህ እንወዳታለን እኛ መቤታችን ፍጽምት ንጽሕት እንዲሁም እጅግ ትሑት ነች። ከፍጥረታት ሁሉ ተለይታ ፈጣሪዋን ለመውለድ ወላሊታ አምላክ ለመሆን የተመረጠች አንዱና ዋነኛዋ ምክንያት ታቀዋል ትትናዋ ነው። የአምላክ እናት እንደምትሆን ተነግሯት እንኳን መቤታችን ምንድን ነው ያለችው? የባህርያዊቱን መዋረር ተመልክቷል በማለት በትትና ነበር ምስጋናዋን ያቀረበችው። ቅዱስ ያዕቆብ ዘስሩግ እርሷ በእግዚአብሔር አይን በታየ ቅድስና ውበት የተሞላሽ ነበረችና በእርሷ ንጹሕ ማሕፀን ሊያድር ወደደ። እንደ ድንግል ማርያም ራሱን ዝቅ ያደረገቱት ማንም የለም ይላል። አዎ እኛ እንወዳታለን። እናታችን ቅድስት ድንግል ማርያም፣ ሐመረ ኖኅ፣ ሰላማዊት ርግብ፣ የአብርሃም ድንኳን፣ የሲና መልማል፣ ጽላተ ሙሴ፣ የኢያሱ የምስክር ሐውልት፣ የኤልያስ የወርቅ መሶብ፣ በትረ አሮን፣ የዳንኤል ረጅም ተራራ፣ የኖኅ የቃል ኪዳን ምልክት ቀስተ ደመና እፀ ሳቤቅ የያዕቆብ በፍኖተ ሎዛ ያያት መሰላል የኤልሳ ማሰሮ የታጠረች ተክል የታተመች የውሃ ምንጭ እመቤታችን ቅድስት ድንግል ማርያም ናት። ስለዚህ እኛ ልጆቿ እንወዳታለን። እኛ ልጆቿ ከፍ ከፍ እናደርጋታለን። ድንግሎይ እኛ ልጆችሽ እንወድሻለን፣ ከፍ ከፍም እናደርግሻለን። ምልጃሽ፣ እናትነትሽ፣ ፍቅርሽ፣ ረዳትነትሽ ዘወትር በእኛ በልጆችሽ ላይ አድሮ ይኖር። ወላዲት አምላክ በእናትነት ፍቅርሽ አትለይ። እኛ ኦርቶዶክሳውያን እመቤታችን ቅድስት ድንግ ማርያምን ፕሮቴስታንቶች እንደማይወዷት በምክንያት ነው የምንናገረው፣ አውቀው ነው። እኛ ማርያምን እንወዳታለን አንጠላትም ይላሉ እንጂ እመቤታችን ቅድስት ድንግ ማርያምን ድብን አድርገው እንደሚጠሏት ይህ ልጅ ማሳያችን ነው። ይህ ልጅ በፕሮቴስታንት ዘንድ የሚያገለግል ፓስተር ነው ሰባኪ ነው። እንግዲህ ይህ ነው በቤታችን ቅድስት ድንግል ማርያምን አንወዳትም እያለ ነው። እኛ ኦርቶዶክሳውያን ግን እናታችን ቅድስት ድንግል ማርያምን እንወዳለን። ለምን? የአምላካችን ጌታችን እናት ስለሆነች መውለድ ብቻ ሳይሆን ከልጃ ከወዳጇ በረድኤቷ በበረከቷ ታስታርቀናለች፣ ትለምንልናለች፣ ታማልደናለች ማለት ነው። ሀቁ እውነቱ ይህ ነው። ልክ ሰሞኑን እንዳያችሁት ፓስተር ዮናታን ለእናቱ ምን ያክል ክብር እየሰጠ እንዳለ ሁላችሁም አይታችሁታል ብዬ አስባለሁኝ። ለምድራዊ እናቱ ማ ነው። እኛ ደግሞ ለምድራዊነታችንንም እንወዳታለን ለሰማያዊዋ ለሰማያዊ እናታችን ደግሞ ቤታችን ቅድስት ድንግል ማርያም ያለን ክብር ልዩ ነው። ለምን? ለጌታችን እናት ስለሆነች። እነሱ ግን ሁልጊዜ ቀን በቀን አዳራሽ ለአዳራሽ ጌታ ኢየሱስ፣ ጌታ ኢየሱስ፣ ጌታ ኢየሱስ አምላኬ ነው ብሎ የሚጮሁትን የአምላክን እናት አንወዳትም እያሉ ነው ያሉት። እጅግ የሚያሳዝን ነገር ነው። ልታስቡበት ይገባል ብዬ አስባለሁ። ይህን ቪዲዮ ይዤ የመጣሁት ዛሬ በእውነት እንዳጋጣሚ አየሁትና እጅግ በጣም አሳዘነኝ። ይህ ቪዲዮ እውነት ላችኋለሁ ኦርቶዶክሳውያን፣ ጸጋው ይበዛላችሁ ያላችሁ ኦርቶዶክሳውያን ብዙ እንደሆናችሁ እናውቃለን። እባካችሁ እንደዚህ ያሉ አባቶች ስታዩ፣ እንደዚህ ያለ ቪዲዮ ስታዩ አትለፉት። መርዳት የምትችሉ እርዱ፣ እባካችሁ። ይሄ የጽድቅ ስራ ነው የበረከት ስራ ስለሆነ አያሳዝኑምኝና አባት ተመልከቷቸው እስኪ

የክርስቲያን ልጅ ወይ የሃይማኖት አምላክ ድረሱልነ፣ የሃይማኖት አምላክ የክርስቲያን ልጅ ድረሱልነ፣ ድረሱልነ አለሞቼ ድረሱልነ። አዩ አዩ አንኛውን ነው ሄይ ነው ስጋ ወደሙ ተቀበሉ። ምንባለው ባለው ቄሶቹ እንቀድሳለን ምሩት መሄጅ አተወዩ አዩ ሆት ድረሱልነ፣ የሃይማኖት አምላክ እባካችሁ እባካችሁ የነብስ በእውነት ይህ ቪዲዮ ትንሽ ስሜታዊ ያደርጋል። በእንደዚህ አይነት መልኩ አባቶቻችን በእንደዚህ አይነት ልብሰ ተክህኖ ሲያገለግሉ ማየት፣ በእንደዚህ ያለ ቤተ መቅደስ ሲያገለግሉ ማየት ትንሽ ያማል። እውነት እላለሁ። እኛ ኦርቶዶክሳን ደግሞ እንደው በተቻለን አቅም አስራት በኩራታችንን እናውጣ እንክፈል አስራት በኩራታችን ብናወጣ ካህናት አባቶች መጥተው በሚዲያ ቪዲዮ እየሰሩ እነዚህ አይለምኑም ነበር ስለዚህ ሀብቱ የበዛላችሁ ሰዎች ኦርቶዶክሳውያን እንደው በቻላችሁት አቅም ይኸው ስክሪንሹት አድርገን ያመጣሁት የገራም አካውንት አለ የቻላችሁትን አቅም ያክል እርዷቸው ሁላችሁ በየትኛውም ቤተ እምነት ውስጥ ሆናችሁ እምነታችሁን የምታውቁ ከሆነ የሌላውን አክብራችሁ የራሳችሁንም ታስከብራላችሁ ይሄ በቪዲዮ ላይ የምትመለከቱት ሙስሊም ወንድማችን የተናገረው ነገር በጠቅላላ የሚያስደስት በሃይማኖት እንዴት ተቻችሎ መኖር እንዳለብን የራሳችንን እያከበርን የሌላውንም እንዴት እንደምናከብር የሚያሳይ ነው። እንደ አስረስ አይነት ስግብግብ የሆኑ ጅብ የሆኑ ሰዎች ደግሞ እምነታቸውንም ሳያውቁ በእነሱ ምክንያት ደግሞ ሃይማኖታቸውም እንዲሰደብ ያደርጋሉ። እስቲ ይህንን ጀግና ወንድም የሚለውን ስሙት። ከዛ በፊት ግን ሁላችሁም በኮመንት ላይ እየገባችሁ ይህን ወንድማችንን አመስግኑልኝ። ቪዲዮን ተመልከቱት። የገብርኤልን አምላክ አለ አንተ ገዙ። የሚካኤልን አምላክ አለ አንተ ገዙ። የማርያምን አምላክ አለ አንተ ገዙ። የኢየሱስን እንደሰው የኤልያስን፣ የነቢዩ መሐመድን አምላክ አለ አንተ ገዙ። ይህችን ቪዲዮ ለአስረስ አድርሱልኝ። አስረስ ዳኢኔ ብለህ ዳዋ ለማድረግ ወደ አደባባይ ስትወጣ መጠቀም ያለብህ ወደ ዲነል ኢስላም እየተጣራህ ስለሆነ ዲነል ኢስላም ውስጥ ያሉትን ነው። ማርያም ሳይሆን ማለት ያለብህ የማርያም ፈጣሪ የገብርኤል ፈጣሪ የኢየሱስ ክርስቶስ ፈጣሪ ሳይሆን ማለት ያለብህ የጅብሪል ፈጣሪ የመሬን ፈጣሪ እያልክ ነው ማስተማር ያለብህ፣ በእስልምና ውስጥ ያሉትን ክርስትና ውስጥ ገብተሃል። ዳዋ ማረግ መብት ነው። ማንም ሰው ሀቅ እኔ ጋ ነው የተሻለ ነው የኔ የተሻለ ነው ካለ የሌላ እምነት ሳይነካ ዳዋ ማረግ መስበክ፣ አደባባይ ላይ ወጥቶ ማንኛውም ሰው መብት ነው። ግን ኢየሱስ ክርስቶስ ከምትል ነብዩ ኢሳ ብትል፣ ኢሳ ካልክ ኢሳን የፈጠረውን አላህን ተገዙ ብትል፣ መሬምን የፈጠራ አላህን ተገዙ ብትል፣ ጅብሪል የፈጠራ አላህን ተገዙ ብትል መብትህ ነው። ማንንም የሚከለክል የለም፣ ምስልምና ውስጥ ያለ ነው። ኢየሱስ ክርስቶስ ግን ካልክ፣ ኢየሱስ ክርስቶስ በክርስትና ሃይማኖት ፈጣሪያችን ነው ብለው ነው የሚያምኑበት እህት ወንድሞቻችን። ፈጣሪያችሁን የፈጠረው የኛ ፈጣሪ ነው ካልክ ግን እነሱን እየተጫንክ ነው ማለት ነው። አልተገባ ነገር ውስጥ እየተገባን ነው። የኛን ፈጣሪ ለምሳሌ አላህ ሱብሃነሁ ወተዓላ ሐሊቃችንን አላህን የፈጠረው እግዚአብሔር ነው ቢሉኝ እኔ ይከፋኛል። እንደዛ እንደማለት ነው። አንተ ያስተላለፍከው መልእክት ኦርቶዶክስን ይቅርታ መጠየቅ አለብህ። እንደዛ አይነት ስብከት ልክ አይደለም። ክርስትና እምነት ስብከት ስትሰጡ ዳዋ ስታደርጉ ምን ስትሉ እስልምናን ያልነካ ሙስሊሙ ሆናችሁ ደግሞ ክርስትና ክርስትናን ያልነካ ነው ሆን ያለብህ እኔ ይሄን አልቀበለው የሚያስደርሱ ያስረስ ልክ አይደለም። እውነታው ሰው ሲገባው ልክ እንደዚህ ወንድማችን እንዲወጡ በአደባባይ የራሱን ወገኖች ስህተት የሰሩትን እንዲ እንዲቃወማል፣ ሌሎቻችሁም እንዲልመድባችሁ። ኦኬ፣ ይሄኛው መረጃ ደግሞ አንድ ሀገር ላይ ማንኛውም ሀገር ብንኖር ተቻችለን ተፋቅረን እንድንኖር የሚያስፈልጉ ሰዎች እንደዚህ ያሉ ሰዎች በብዛት ያስፈልጉናል ማለት ነው። ወደ ዛሬው መረጃ ቀጥታ ወስዳችኋለሁኝ። ተከታተሉኝ የተዋሂዶ ልጆች ቅድስት ቤተ ክርስቲያንን የምትወዱ ይህንን ቪዲዮ ለሚመለከቱ አካል እንታደርሱልን በሉል እግዚአብሔር ስም እንጠይቃለን። ጆሮ ሰታችሁ በደንብ በማስተዋል እንድትሰሙ ከዛም ደግሞ ሼር እንድታደርጉ፣ ሪፖስት እና ዲዩት እንድታደርጉ በሉል እግዚአብሔር ስም እንጠይቃለን። የካቶሊክ ቤተ ክርስቲያን በየጊዜው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓት ጋር የሚመሳሰል ተግባር እየሰራች ትገኛለች። ይህም ስርቆት ነው፣ ቤተ ክርስቲያን ልትጠይቃት ይገባል ሲሉ የቤተ ክርስቲያን መምህራን ተናገሩ። ካቶሊክ ዋና መቀመጫዋ ሮም ቫቲካን ሲሆን በሮም የካቶሊክ ቤተክርስቲያን ደመራ ተደምሮ መስቀል ሲከበር አይታይም። በሮም ካቶሊክ ቤተክርስቲያን ጥምቀት በአደባባይ ከተራ ተከትሎ ሲከበርም አይታይም። በሮም ካቶሊክ ቤተክርስቲያን ታቦት ወጥቶ አይከበርም። ኢትዮጵያ ውስጥ ያለችው የካቶሊክ ቤተክርስቲያን ግን ደመራ ደምራ መስቀል አከብራለሁ ከተራ ከተራ ባህረ ጥምቀት አዘጋጅታ ጥምቀት አከብራለሁ ማለቷ ስህተት ነው ተባለ የኦርቶዶክስ ሀብትና ስርዓት የሆነውን የራስ አስመስሎ በመውሰድ ይህንን ድርጊት ስትፈጽም ቅዱስ ሲኖዶስ ዝም ማለት የለበትም አጽንኦት ሰጥቶ ሊመለከተው ይገባልም ተባለ የኢትዮጵያ ካቶሊክ ቤተክርስቲያን በሌላው ዓለም የሌለ ስርዓት እያመጣች ከኛ ቤተክርስቲያን ጋር ለመመሳሰል መሞከር ለምን አስፈለገ አሁን ይባስ ብላ ታቦት በአደባባይ ማውጣት ጀመረች። ይህንን ፎቶ ሳይ፣ ይህንን ነገር ስመለከት በህይወቴ መራር ሐዘን ያዘንኩት ይህንን ጉዳይ በጊዜ ልባት ካልተሰጠው ኦርቶዶክስና ካቶሊክ አንድ ነው በማለት ቀጣዩን ትውልድ ከተዋህዶ እምነት ለማስወጣት የታቀደ ቅድስ ስለሆነ ቅዱስ ሲኖዶስ የቤተ ክርስቲያኗን ልዕልና ሊያስከብር ይገባል። የኦርቶዶክስ ተዋሕዶ ሃይማኖት ተከታዮችም ይህንን ድርጊት ልናወግዝ ይገባል ሲሉ መጋቢ አዲስ መምህር ሄኖክ አስገንዝበዋል። ገና ለገና ሐሰትን ያጋልጣሉ ብላችሁ ፈርታችሁና ሰግታችሁ ባታሳዱን ጥሩ ነበር። ሁላችሁም ኦርቶዶክሳውያን፣ አንዳንድ ነገሮች ይሰለቻሉ፣ ይታክታሉ፣ እንዲሁም ደግሞ ይደክማሉ። እባካችሁ ጆሮአችን፣ ልቦናችን በጠቅላላ ወደ ቅዱስ ሲኖዶስ ምልአተ ጉባኤ፣ ጠቅላይ ቤተ ክህነት አካባቢ የሚሰሙ ድምፆች፣ እንዲሁም የሚደርሰን መረጃ እጅግ ከባድና አስቸጋሪም ደግሞም ለማመንም የሚከብድ ነው። አባቶቻችን ሆይ ይህ ብላቴና ሕፃን የነገራችሁን አልሰማችሁም ይሆን? እባካችሁን የታሪክ ተወቃሽ አትሆኑም። የዚህ ልጅ ድምፅ ሁላችንም ሼር ኮፒሊንግ ሪፖስት። አባቶቼ ሊቃነ ጳጳሳት መልእክት ማስተላለፍ ፈልጋለሁ። ማስተላለፍ አላቸው መልእክትም፣ እባካችሁ የታሪክ ስህተት እንዳሰሩ እናም በታሪክ ተወቃሽ እንዳትሆኑ እናም እግዚአብሔር በረዳችሁ መጠን ሦስት በደሙ የመሰረታትን ሐዋርያት በስብከታቸው ያጸኗትን ሰማይታት በደማቸው አቆዩዋትን ቤተ ክርስቲያንን ለእኛ ለሕፃናት አሰላልፉን። ተወዳጅ ወንድማችን ብሩክ መረጃ ትናንት ነው ፖስት ያደረገው። ከጠቅላይ ቤተ ክህነት አካባቢ እየተሰማ ያለው ነገር እጅግ ከባድ ነገር እንደሆነ አሳስቧል፣ ማለት ነው። እንግዲህ ነገሩን ተከታትዬ በቀጣይ ቪዲዮ ይላችሁ የሚመጣ ይሆናል። እስኪ ወደ ሌላኛው መረጃ ስንሄድ ደግሞ ብፁዕ አቡነ ሳዊሮስ የብፁዕ አቡነ አብርሃምን ቦታ ተኩ የሚባል መረጃ ትናንት በሶሻል ሚዲያ ላይ እየተስፋፋ ነው ያለው። ይህ መረጃ እውነት ነው አይደለም የሚለውን እስኪ ከወንድማችን ከያሮስ ሚዲያ እንሰማና እንመለሳለን። ተከታተሉኝ። በተያያዘ መረጃ አንዳንድ ዜናዎች ሲወጡ ነበረ። እንግዲህ በማህበራዊ ሚዲያ ላይ የተጋሩት ናቸው። እርግጥ እውነትነት አላቸው የላቸው የሚለውን ለማረጋገጥ ሞክረን ነበር። እውነትነት የላቸውም ግን የወጡ ያሉ መረጃዎቹ በጣም አነጋጋሪ ሆነዋል። እሱ ምንድን ነው? ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ ሆነው ተሹመዋል፣ ሰበር መረጃ፣ የምስራች የሚል ቲክቶክ ላይ እንግዲህ የተወሰኑ አካላት ያጋሩ፣ ሌሎችንም እያደናገሩ ይገኛል። ያ ማለት ምንድን ነው? አሁን በዚህ ሰዓት ብፁዕ አቡነ አብርሃም የመንበረ ፓትርያሪክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳርና የሰሜን ጎጃም አህጉረ ስብከት ጳጳስ፣ የቅዱስ ሲኖዶስ አባል ናቸው። እና አቡነ ሳዊሮስ ተሹመዋል፣ በአቡነ አብርሃም ቦታ ተተክተዋል፣ የጠቅላይ ስራ አስኪያጅነቱን ቦታ ይዘዋል የሚል ነው። ቲክቶክ ላይ ሲያሰራጩ የነበረው ዜናውን ማለት በርካቶች የተቀባበሉ ስለነበረ እውነቱን ለማጥራት ነው ተሹመዋል አልተሾምም የሚለውን ገና የቅዱስ ሲኖዶስ አባቶቻችን ውሳኔ የፊታችን እንግዲህ አሁን ሲኖዶስ ስብሰባ ጀምረዋል። ከረቀቁ አጀንዳዎች መካከል ወደ ሀያ አራት የመወያያ ርዕሶች ነው በሰባቱ ሊቃነ ጳጳሳት የረቀቀ ወይም ሰባት አጀንዳ አርቃቂ አባቶችን ማስደመጣችን ይታወሳል። ነብፁዕ አቡነ ጎርጎሪዎስ፣ ነብፁዕ አቡነ ኤልያስ አርባምንጭ፣ ነብፁዕ አቡነ ሩፋኤል ና ብፁዕ አቡነ ኤውስጣቴዎስ ና ብፁዕ አቡነ ዜና ማርቆስ ና ብፁዕ አቡነ ኤልሳኢ እነዚህ በመሆን አንድ ላይ በመሆን ውሳኔ መወሰናቸው ይታወሳል። እና ወደ ሀያ አራት የሚጠጉ አጀንዳዎችን ለቅዱስ ሲኖዶስ ያቀረቡት ከሀያ አራቱ አጀንዳዎች አንዱ የቅዱስ ሲኖዶስ ጸሀፊ እና የቅዱስ ሲኖዶስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ስራ አስኪያጅ ይመረጣል የሚል ወደ ሀያ ሁለት ሀያ ሶስት ባለ ሰዓት እንደዛ አካባቢ ላይ ነው። ገና ነው ውይይቱ አሁን ሶስተኛ ቀን ብሎ ነው ዛሬ ያስደመጥኳቸው። አራተኛው ቀን ዛሬ ነው። ከዛ በኋላ ቀጣይ ቀኖች አሉ እና ገና ወደ አምስት ስድስተኛ አጀንዳ ላይ ነው ያሉት። ያ አሁን ብፁ ጸሐፊው ና ብፁ ጠቅላይ ስራ አስኪያጁ ደግሞ ወደ ሀያ አካባቢ ላይ ነው አጀንዳው ማለት ነው። ገና ቀናቶች አሉት ለመወያየት ለመወሰን እንኳን ማለት ነው። ነገር ግን እንደተወሰነ አድርገው ነው አቡነ ሳዊሮስ ተመርጧል የሚል መረጃ ሲያጋሩ የነበሩት እና እውነት አደለም። ገና ነው ምርጫው። እግዚአብሔር መንፈስ ቅዱስ የሚሾመውን ነው የምንከታተለው እኛ የምናቀርበው ግን፣ የተወሰነውን ቪዲዮ ላሳያችሁ። በፎቶ ደረጃ እንግዲህ እንደተመለከታችሁት ነው። አሁንም የተወሰነ ላሳያችሁን እንመለስ። ጽሁፉን እነሱ ያጋሩትን ምስሎች ላሳያችሁ። እንግዲህ እንደተከታተል ነው ነው ይህንን ነው በደንብ ሲያጋሩ የነበሩት የተለያዩ ምስሎችንም እንዲህ በቲክቶክ በምናም ያጋሩ ይገኛሉ። እኛ ግን ተረጋግተን እንጠብቅ። እግዚአብሔር መንፈስ ቅዱስ የሾሞን አባት የምናስተዋውቅላችሁ ይሆናል። በዚህ መረጃ ብዙ ኦርቶዶክሳውያን እውነት መስሏቸው እየተሸወሩ ነው ያሉትና ነገሩን ለማጥራት ያክል ይህ መረጃ እንድናመጣው ተገደናል ማለት ነው። ይህ መረጃ ትክክል አይደለም ያለውን ነገር ተከታትለን በቀጣይ ቪዲዮ የምናሰማችው ይሆናል። የኛው ቪዲዮ ደግሞ ብፁዕ አቡነ ጴጥሮስ እንዲሁም ሶስት ሊቃነ ጳጳሳት ወደ ሀገር ቤት ሲገቡ የተደረገላቸው አቀባበል ነው። ተመልከቱት፣ እጅግ ደስ የሚል ነገር አለው። ሙሉን ማየት ትችላላችሁ። እኔ ከወዲሁ ሰናበታችኋለሁኝ። ሁላችሁም የዛሬውን መረጃ ሼር ኮፕ ሊንክ እያደረጋችሁ ለመላው ኦርቶዶክሳውያን አድርሱልኝ ማለት እፈልጋለሁ። ወደ ቪዲዮ ተመልከቱ።